የህይወት የመሪ ጌታ ኢየሱስ ክርስቶስ ሆይ በጋብቻ እንድኖር የፈቀድ ካንተ ነህ። በጋብቻ ውስጥ ደስታና ተርላ ብቻ የሚያጋጥመኝ ይመስለኝ ነበር፣ ተስፋም ማደርግ ነበር። ጌታ ኢየሱስ ክርስቶስ ሆይ አሁን ግን የጎጁ የምሰሶ ዘምሟል፣ የቤቴ የፍቅር ድባብ ተገፏል። በእኔና በባለቤቴ መካከል ልዩነት ተፈጥሯልና አቤቱ አምላኬ ሆይ ለጊዜው የችግሮቹን መነሻና ምክንያት ለእኔ ቢሸሸግም ለአንተ ግን ስውር አይደለም፣ አንተ ሁሉን ታውቃለህና፣ በትዳሬ ጒዳይ የማቀርብልህን ልመና፣ ብሶትና ሐዘኔን ታዳምጠን ዘንድ በልጅ በኢየሱስ ክርስቶስ ስም ማጸናሃለሁ። ጌታ ኢየሱስ ክርስቶስ ሆይ ክፉን በደግ ለመመለስ፣ ቁጣን በዝምታ ለማሳለፍ እንድችል እንደ ኢዮብ ትዕግሥትን ስጠኝ። በፍጹም በመታዘዝ የታማኝነትንም ፍቅር በመግለጽ የባለቤቴን ልብ ወደ ደህና መንገድ ለመመለስ አብቃኝ። ከመጥፎ ሰዎች ምክርና በክፉ ሰዎች ከመምራትም ጠብቀኝ። ለመለያየት ምክንያት የሆኑትን ነገሮች ሁሉ አስወግድልኝ። ከእኔና ከልጆቻችን ፍቅር ይልቅ ባለቤቴን የማረኩት እነዛን ነገሮች ሁሉ በገናናው ስም ቆርጠጣልልኝ። ወደ ቀድሞ ልቦናው፣ ወደ ቀድሞ ልቦና አመለስልኝ። ልጆቼን ያለ አባትና እናት እንዳያድጉ እኔም የተቀደሰው የኪዳንህን ቃል እንዳላማረር ታድርገኝ ዘንድ እማጸናለሁ። ጌታ ኢየሱስ ክርስቶስ ሆይ አንተ ብቻ ለትዳሬ መስተካከልና መመለስ መፍትሄ መሆንን አምኜ ቀርብ ያለውና ደካማነትን አይተራራልኝ የአንተ እርዳታ የደረሰብኝም መከራ መጠን ያቀልልኝ ዘንድ ፍቃድ ይሁንልኝ ከተዘፈግኩበት ከዚህ ክፉ ፈተና አውጥተህ የቀደሙት አንድ ለአንድ ተወስነው ኖረው ወደ አንተ የመጡትን የአባቶችን የቅዱሳንን ቤትና ትዳር እንደ ባረክ እንዲሁ የእኔንም የደካማው ልጅን ትዳር ተባረክልኝ ዘንድ ለምናለሁ። የችግራችን መነሻ ለአንተ አለመታዘዝ ከሆነ ይቅርብ ለእምነትን እንጨምርልን በቃለ በረከት ፍሬ እንድናፈራ አድርገን፣ ባለን የምንረካ በሰጠን ጸጋ የምናመሰግን እንድንሆንም አብቃን። ጌታ ኢየሱስ ክርስቶስ ሆይ የተዳራችን መሰረትና ጉልላት አንተሁን መናወጽን ማጥፋለን። በዚሁ ምክንያት በሚፈጠረው ቀውስ ልጆቻችንን በሰቆቃና በችግር እንዳይኖሩ እንዳይጐብም አድርግልን። መሃሪ ጌታ ሆይ ለውጣ ውረዳችን ሁሉ መፍትሄ ሰጥተ አሱበህና አስተካክለ በበረከትና በሰላም እንድንኖር አድርገን። አሜን። የአብርሃምና የሳራን ቤት እንደ ባረክ የዶኪማስንም ቤት በበረከት እንደሞላ የእኛንም ቤት ባርክ